ራሂል ጽናትን የምትበቀልበት ብታጣ እቤት ድረስ መታ። የጽናትን አባት ግርምሽን በደረጃ ላይ ከነ ዊልቼሩ አሽከረከረችው። በጣም ያሳዝናል። ራሂል አረመኔና ጨካኝ ሰው ናት። ይህ ሁሉ ምንድነው? ናውም አልፈልግሽም፣ ወይም ባቢ አልፈልግሽም ስላላት ጽናትን መበቀል አለባት። ጽናት እንደምታሸንፋቸው እሷንም፣ እንዲሁም ደግሞ አቶ ተስፋዬን አሸንፋቸዋለች እንጂ ተበሳጭታ እንደነሱ እንደሚያስቡት ከዛ መስሪያ ቤት አልወጣችም። በጣም ያሳዝናል። አሁን ግን ጽናት ወደ ሱቅ በወጣችበት አጋጣሚ መታ ጽናትን ለመበቀል ግርምሽን ዘው ብላ ገብታ ባዶ ቤት አውጥታ በደረጃ ላይ አሽከርክራ ነፍስን አጠፋችው። ጽናት ያለአባቷ እንደማትኖር ህይወት ጨለማ እንደምትሆንባት ታውቃለች። ግን ደግሞ የጊዜ ጉዳይ እንጂ ናሆም ወይም ደግሞ ባቢ የራሂል ይሆናል ማለት አይደለም። ክፉ በመስራት ትዝታም አልተጠቀመችም ተጠቀመችም። ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ጽናት በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርት ይዘመተናል ማለት ነው እንግዲህ ባቢ ለጽናት የተፈጠረውን ነገር በሙሉ እንዲሁም ደግሞ ራሂል ባለፈ መስሪያ ቤቱ ሂዳ ጠረጴዛ ላይ ቁጭ ብላ እሱን እያማለለች ደርሳባቸው ነበር። እናም ጽናት ደግሞ አልፈልግም ብላ ተቆጥታ ሂዳ ነበር። ዛሬ ግን በቀጣዩ ምንድን ነው የተፈጠረው? አሁን ራሂልን ጽናት አሸንፏታለች፣ ምክንያቱም ራሂል እየተከራከረችው የተከራከረችው ያለችው የሷ ባልሆነ ወንድና በማይፈልጋት ነው። ጽናት ደግሞ የሷ በሆነ ከሷ ጎን ያለ ማንም ሊረታት እንደማይችል እርግጠኛ ናት። እናም ባቢሻ ዛሬ ሁሉንም ነገር ለጽናት አስረዳት። ትዝታ እሷ ላይ ያደረገችውን እሱ ላይ ያደረገችውን እንዲሁም ደግሞ በትዝታ እናት እየተሰቃየ አድጎ እናቷ ከሞተችን በኋላ ደፈረይ ብላ አባቷንም እሱንም እስር ቤት እንዳስከተተች እያንዳንዱ ነገር ነገራት። ከዛ ጽናትም በጣም ተገረመች፣ አመነችው። እናም መጀመሪያ ግን እቢሮ ጽኑ እኔ ፈልጌው አይደለም በቃ እሷ ራሷ ናት ስራ ቦታ የመጣችው አላት። እንዴ እና ታዲያ ቢዮንስ እሷ ራሷ ብትመጣ ጭራሽ ጠረጴዛህ ላይ ቁጭ ብላ አለችው ያየውን ነገር ውሸት ነው ልትላይ ነው ስትለው ውሸት አይደለም ግን እኔ አልፈልግም እሷ ራሷ ናት ራሄል ጋር ተመልሽ ህይወት ብጀምር ብሞት ይሻለኛል በቃ መሞት ነው የምመርጠው አላት አታምንኝ ሲላትም በቃ ችግር የለውም ሁሉንም ነገር ከስራ ስንወጣ እናወራለን ብላ ሳመችው ባቢን። ባቢ በደስታ ተዋጠ። እሷም ስራቸውን ሰርተው ወደ የሚያወሩበት ቦታ ሄዱ። ሁሉንም ነገር ሲነግራት በጣም አዘነች፣ ተገረመች። ባቢን እንደዚህ አይነት ስቃይ አይቶ ማለፉ አላን ሰው ብሎ እኔ ተጨምሬበታ ስቃየውት የሚለው ስሜት ተሰማት። ከዚህም በኋላ ራሂል ሌላ ነገር ብታደርግ እንኳ አይደገበኝም አላት። አይገርምም። ከዛም ግርምሽና ብሌን ደግሞ በጣም ደስ በሚል ሁኔታ ያወራሉ። ግርምሽ ብሌን ጋር ነው የሚውለው። ብሌን ደግሞ እጅግ መልካም ሰውና ጥሩ ልጅ ናት። በጓደኛዋ አትደራደር። እናም ግርምሽ ብሌን አላት። ወየ አለችው። ከዛም ሻያፍልታ ሰጥተው ላንችስ አላት። አልፈልግምን እኔ አለችው። እሺ በቃ እንግዲያውስ እንትን ብሌን የኔ ልጅ አላት አላት። ወይ ከሸ ግርማ አለችው። እናም እልቅስ ጽኑና ባቢ ተነጋገሩ አላት አለውቅም፣ ጋሽ ግርማ ዛሬ ይነጋገራሉ ብዬ አስባለሁ፣ ተነጋገሩ ብዬ አታለሁ አለች። ከዛም ባቢ እጅግ መልካም ልጅ ነው። በዚህ ዘመን መልካም ሰው ማገኘት የለበትም ማገኘት ከባድ ነው። እናም በትዝዛ እጅ ተሰቃይቷል። ያቻረመኔ አላት። በጣም እኔ ራሱ ሳላውቅ በጣም አስቀይሜው ነበር። ፈጣሪ ይቅር ይበለኝ። እውነት ይከብዳል አለች። ከዛም እሺ በማለት እንደው ጥሩ ልጅ ነው። እውነት ብዙ ስቃይ አሳልፏል። ያቺ አረመኔ ሳላስባት በህይወት የገብታ ህይወቴን ሁሉ ወሰደችው አላት። ፈጣሪ ይጠብቀን ነው እንጂ እንደዛ አይነት ሰው እኮ ከባድ ነው። አስመሳይ ሰዎችን በምን ልናቅ እንችላለን? ከላይማ ስናያት በጣም መልካም ናት አለችው። በጣም ብሌኔ፣ በጣም አለ እርጅና ተጫጫነኝ እያለምሴ ሲቀባት አንት እኮ ገና ልጅ ነው አለችው እንግዲህ አሁን ደግሞ በጠዋት መጥተው ተስራ መጥተው እጋሸ ግርማ ቤት መጣ እጽኑ ጋ አብሮ መጣ ባቢ ከዛም ብሌን ተንኮለኛ ናት በጽናት ሙድ እየያዘች ምናምን ነገር ነበረ አባቷን በዛው ቀጠሉ ምን ይሆናችሁ ነው በጠዋት መጣለው ብላ አድራ መጣችልህ በማለትም ነበረ። ባቢ ደግሞ ዝም ብሎ ቆሞ ይመለከታቸዋል። ከዛም በኋላ ላይ ጽናትን ትንሽ በአንጨርጭረው ሲያበቁ መለስ ብላ ብሌን፣ ባቢ ቁጭትን ወንበር እናምጣለ ወይስ ትቆያለህ አለችው። ከዛም ባቢ ልጄ ምን ነው አለው ግርምሽ። ምንም ጋሽ ግርማ አይ የማወራው ነገር ስላለኝ ነው አላት። እሺ እንስማ አለች ብሌን። ከዛም ቀጠለና እሺ ለማንኛውም ጋሼ ግርማ ሳታውቁ ቢሆንም ለተቀየማችሁኝ፣ እንዲሁም ላደረግኩን ነገር በጣም ይቅርታ ብሎ እግርምሽ ላይ እግሩ ላይ ተንበረከከ። እንዴ ባቢ፣ አንተ ምንም ያጠፋው ነገር የለም እኛንን እንጂ ሳናቂ የሆነጀል ነህ እባክህን፣ እባክ ተነሳ ብሎ አስነሳው። ብሌንም ይቅርታ አድርግልኝ ሲላት፣ ብሌንም ባብዬ፣ አንተ እኮ ምንም አላጠፋህም። እንዲያውም እኔ ነበርኩ ተንበርክኬ ይቅርታ መጠየቅ ያለብኝ ውስጥህን እና እውነትህን ሳላዳመጥ በብዙ ነገር ተናግር ያለው አለችው። ችግር የለውም ተባባሉ። ከዛም ብሌንም ወደ ቤቷ ሄደች። ቁርም ኔ ምሳ፣ እራት ለስራ ምግብ ሰርቼ እንብላ፣ አንድ ደግሞ ተረጋጊና ና በኋላ ትሄጃለች ስትባልም እንቢያለች ጽኑ ብትለምናትም እንቢያለች እሽ ሸኛት ብለው ሸኟት። ከዛም ባቢዬ ሲለው ኡፍ አሁን ሰላም ተሰማኝ፣ ደስ አለኝ አለ ባቢ። ነጻነት ተሰማኝ አለ። ከዛም አረ ችግር የለውም በማለትም ምግብ ሰርታ በልተው፣ ባቢም ወደ ቤቱ ሲሄድ አባቱ የለም፣ መጠጥ ቤት ሄዶ፣ አባቱ ሰክሮ እየጨረፍ እየጨፈረ ሀብታም ያውራበት፣ ሀብታም ይስጥበት፣ ሀብታም ይስራበት፣ ሀብታም ይቀጥርበት እያለ ይጨፍራል። ባቢ ባየው ነገር በጣም ተናደደ። አባቴ ባክን እንሄል ብሎ ለመነው። ተወ በቃ እኔ ልጨፍርበት፣ ልጄ፣ ብቸኛ ልጄን ወዳለሁ ናሌ ሲለውም፣ አልጠጣም ሲለው ያቺ ምናምንቴ ድሀ ምን አስነክታ ነው ሲለው፣ እሱን በኋላ እናወራለን አለ ራሂል በጣም ሀብታምና ታታሪ ልጅ ናት። ከእሷ ጋር ሰርታችሁ ትለወጣላችሁ። በቃ ጽናት እንትተ ራሂልን አፍቅር አለው። እሺ በማለት ጥሎት ሄደ። ጧት ተነስተው ባቢና ጽናት ባቢ እክችን ዘው ብሎ ገባ። ጽናትን ፓፒዬ ምን ነው ምንን ነው አለችው። ራሴን አሞኝ ነው መሰለኝ ይሁን ኮማ ነገር አለ። እራሱ ምታ ዝም ብሎ አይመጣም ስትለውም እንቅልፍ ስላልተኛ አላት። ተው አደብቀኝ ስትለው ባክሻ አባቴ ነው ድህነትን የሚበቀልበት ነገር በጣም በቃ እያሸማቀቀኝና እያሳሰበኝ ነው አላት። እንደ ሲላትም የሚውልበት ቦታ በጣም ይደብራል። ሴት ያመጣል ብቻ ላቅም ሲላት፣ ይሄማ ከባድ ነው ባብዬ። በቃ ይዞተት ጨናነቅ ብላ ሳመችው። ትን ብሎ ሄደ። በቃ ራስ ምታቱ የኔ ቆንጆ በማለትም፣ አንቺን ስለሰጠኝ እድለኛ ነኝ አለ። ከዛም ቢሮ ሲሄዱ ራሂልን አገኟት። ራሂል በቅናት ጨረጨረች! እና እናም አንዳንድ መስ ሲመላለሱ እኔ ወደ ስራ ልግባ አለ። ጽናት ሳመችው። ከዛም እቤት መጣች። ባቢ የት ነው አላት አባቷ። ከዛም ባቢ ስራ ላይ ብሎ ሄደ ስትለው እዚ ሳይመጣ መሄር ጀመረ። ሲላትም አይ አስቸኳይ ስራ ስላለበት ነው አለች ጽናት። ሻዋር ወስዳ ወደ ውጭ ሱቅ ሂዳ ነበረ። ራሂል ሄዳ የምትበቀለው ስታጣ ግርምሽ ባዶ ቤት ቁጭ እንዳለ ዘው ብላ ግርምሽን አስወጥታ እኔ እናንተናው ራስ ይላት ስትለው፣ ጽኑ ትመጣለች ሲላትም፣ እኔ አንተን ነው የምፈልገው በማለት ይዛው ሄደች። በጣም ያሳዝናል። ከዛም በደረጃ ላይ አሽከርክራ ለመጣለ እሱ አልፈልግም ቢልም ይዛው ወታለች። በጣም ክፋት። የራሂል ቻናልን ሰብስክራይብ እያደረጋችሁ